አንዳንድ ነገር እኔ ደስ አላለኝም። እኔም የመጣውበትን ነገር ያው ይሄ ነው ብዬ አልነገርኩሽም። ተበሳጭቼ ነው የመጣሁት፣ ለራሴ ተጨንቄ ነው የመጣሁት። እንደገና ደግሞ የእናንተን ነገር ሳይ በጣም ነው የተናደድኩት። በቃ በእውነት ለምን እንደዚህ ሊሆን ቻለ? ምንድን ነው? ቆይ ችግርሽ? ስመጣ ቆይ አንድ ነገር ስማ ማለት ነው አንተ የኛ ነገር እንደዚህ ማለት ለምን መታረቅ አልፈለግክም ነው? ለምን የሆነ ነገር ፍታ። ያለበትን ችግር ፍታ። እንደዚህ በዙሪያ ያለውን ነገር ፍታ። ምን ልፍታ ነኝ? ቆይ አይደለም አላዛር፣ ታቅፎ አቅፎ የምታባብላት ምን ናት? ስላለቀሰች ነዋ ሴት ልጅ እንደ፣ ታዲያ የውሸትም ባይሆን የእውነትም ባይሆን ስለ እሱ የታውቃለሁ፣ ግን አንድ ሴት ልጅ እያለቀሰች ታዲያ አላባብልም እኔ። ኧረ እባክህ አንተ አባባይ ኮሚቴ ነህ። አረታው በማሚ ፊት እንጣላ

ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? ባላችሁበት ጤንነታችሁ ይጠበቃል ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ አዲስ አበባ መጥቼ አይታችሁኛል። ለማንኛውም የመጣሁትን እዚህ ለማረፍ ነው፣ አላዛር ጋር አርፋለው። እስቲ ትንሽ ከንዴትም ከብስጭትም ልረፍ ብዬ ነበር የመጣሁት። ስመጣ ደግሞ የሁለቱ ልጆች ነገር በጣም አስጨንቆኛል። የደረስኩበት ነገር በጣም የሚያስጠላ ነገር ላይ ነበር የደረስኩት። ቤተሰብ ምን እንደምል ግራ ገብቶኛል። ዛሬ ግን ያው በቃ እኔ ጣልቃቸው እራሱ አልገባም ብዬ ነበር። እነሱ ሰው አያጡ መቶ የሚበጠብጣቸው ሰው አያጡ፣ የሆነ በቃ መሀላቸው የሚገባ ነገር አያጡ። በቃ እኔ ግራ ግብት ብሎኛል። ማለት ሰው እንዴት ከሰውም ርቆ መኖሩ ከባዱ ይሆናል፣ እንደገና ከሰው ጋርም ሲኖር እንደዚህ አይነት ነገር ይመጣልና እኔ ግራ ገብቶኛል። በመሀላችሁ አልገባም፣ የራሳችሁን ህይወት ራሳችሁ ፍቱ ብዬ በምልበት ሰዓት ይኸው እኔም ደሞ ሳልወድ በግዴ ከቤቴ መጣሁኝ። ስመጣ ደግሞ የደረስኩበት ነገር በጣም የሚያስጠላ ነው። ያሉበት ሁኔታ በጣም ይደብራል። በዚህ ሁኔታ እኔም አይምሮ ያላረፈም ሁለቱ ደስተኛ ሆነው እሷ መታ ስታገኘው እኔንም መታ ስትጠይቀኝ ምናምን ደስ ይለኝ ነበረ። ግን ያው በቃ እንደዚህ በመሆናቸው በጣም አዝኛለው። ደውዬ ትንሱን ነብያት አለው የሆነ ቦታ ነው እኔ ቆምኩት፣ ነቢያት አለው አላዛርንም ከቤት ስወጣ አላየኝም ናብያዋለው እና ሁለቱንም እዚህ ጠርቻቸዋለው ቢያንስ የሚስማሙበትን መንገድ ለመፍጠር ነው። ከቻልኩኝ እግዚአብሔር ከረዳኝ እንግዲህ እኔን ፈርተውኝ አክብረውኝ የሚታረቁ ከሆነ ላስታርቃቸው ነው። እኔ ትንሽ ጊዜ ራሴን አሳርፋለሁ ብዬ መጥቼ ጨራሽ ሌላ ጭንቀት ላይ ነው እየደረስኩት። ቤተሰብ ይሄ ምን አይነት አጋንንት እንደሆነ አላቅም እግዚአብሔር ይወቀው። እና ይህንን ለማስተካከል እንግዲህ ዛሬ እናንተ ፊት መጥቻለሁ እና ቤተሰብ ያው የመጣሁበት የራሴን አላማ ትቼ ወደ እነሱ ደግሞ ራሴን አዘነበልኩኝ። ምክንያቱም እኔም ተናድጄ ተበሳጥቼ ተከፍቼ ነው ከቤት ልጆቹ ንም ትቼ ያለውንም ነገር እዛው በቃ የተከፈተን ሳልከድኔ ወደ ቤቴ የመጣሁትና እነሱ ወደ አላዛር ጋ የመጣሁት ስመጣ ደግሞ ከትንሱ ጋር እሱም ጥሩ አደለም። ይሄ ነገር በጣም አናዶኛል። እኔ ምን አይነት ነገር ነው እየተፈታተነን ያለው ብዬ በጣም ተበሳጭቻለሁ። ለማንኛውም እንግዲህ የኔንም እግዚአብሔር ያውቃል የኔን ወደፊት ያለሁኝ፣ የነሱን ግን መጀመሪያ ላስተካክል ብዬ ዛሬ እነሱን ቀጥሬያቸዋለሁ። ቤተሰብ እንግዲህ ያከብሩኛል፣ ይፈሩኛል ብዬ አስባለሁ። እግዚአብሔር እንዲረዳኝም እለምናለሁ። አንድ የሚሆኑበትን መንገድ ለማመቻቸት ነው እዚ የቀጠርኳቸው። ቤተሰብ እንግዲህ አብረን እንከታተል። እንግዲህ ቤተሰብ ቤተሰብ እግዚአብሔር ይረዳኛል ብዬ አስባለሁ። ደግሞ እኮ ያቺ አገባሁት ብላ እንኳን በፎቶ አብሮ የተነሱት የሚሏት ሴት ያኔ ውጪ ይዤክ ሄዳለሁ ብላ የውሸት ጋብቻ ለማሳመን ተብሎ የተነሳው ፎቶ ምን እሷን ብትሆን ያው ገንዘቡን ቀስ ብሎ ይከፍላታል። ምንም ይሄን ያህል የሚያስጨንቅ ነገር አይደለም። ተረጋግታ መጠበቅ የምትችለው ነገር ነው። የውሸት ፎቶ መሆኑን ያው ትንሱ ማምና ተቀብላለች ታውቃለች ግን። ማስፈራሪያ የምታመጣባት የምትደውልላት የምታስፈራራት ለምን እንደሆነ አላቅም። እኔ በዚህ ልክ አላቃትም። ኔ ሴትየዋን እኮ ለተወሰነ ጊዜ በስልክ አወራት ነበረ፣ ግን በዚህ ባህሪ አላቃትም። ለምን እንዲህ አይነት ነገር ትንሱ ላይ ደውሎ ቴክስት ልኮ ማስፈራራትን እንደመረጠች አላቅም። እኔ ግራ ገብቶኛል። ይሄ ተገቢም አይደለም። እባክሽን፣ እባክሽን በቃ አንቺ ልጆቹ ይኑሩበት ተያቸው። ይህ መልእክት ይደርስሻል ብዬ አስባለሁ። ተያቸው ይኑሩበት እንዴ። ምንድነው? አንቺ የራስሽን ሕይወት እየኖርሽ አይደል እንዴ? በቃ ገንዘብሽ ከሆነ ይሰጥሻል፣ ሰርቶ ይከፍልሻል። በቃ ልጅነት ነው ከኔ ጋር ተማክረሽ ዓለም ሲጀመርም ይጀምርሽ። ይሄንን አሁን ዛሬ ልጆቹን እንደዚህ ነፍሳቸውን ይዘሽ ምን ልታረጊያቸው ነው? በቃ እየኖሩበት ታያቸው። በኢየሱስ ስም እንዴ። ስለዚህ ቤተሰብ እኔ ይሄንን መልእክት ለሷ ነው የማስተላልፈው እና እንድትሰማው ነው ደግሞ አሁን ትናንት እኔ በመጣሁኝ ሰዓት ደግሞ ያቸው የመጣችው ልጅ። የማን ፍቅረኛ ነኝ አለች። እኔ ልጁንም ስሙን አላቀውም። አላዛር ጋር እየመጣች እንደዚህ ጣልቃ የምትገባበት ምክንያት ትንሱ ከልጁ ጋር የሆነችበት ምክንያት እኔም ሳጣራ ያው ትንሱም ለስራ እንደቀረበችው እሷም ደግሞ ከፍቅረኛዬ ጋር ነሽ ምናምን ብላ መታ እንደዚህ የምታደርጋት ነገር እኔ አልተዋጠልኝም እና እነሱ መሀል በቃ ዝም ብሎ ሰይጣን ተደራርቦ ሲገባ እኔ በጣም ተሰምቶኛል፣ አስጠልቶኛል። እንደዚህ አይነት ነገር በጣም ያስጠላል። በቃ ሁለት ፍቅረኛሞች መሃል ዝም ብሎ እንዲህ አይነት ውጥንቅጥ ያለ ነገር መግባት የለበትም፣ ማይደገፍም። አልጠብቀው ነገር ነው። እና እኔ በጣም ደብሮኛል እንደዚህ አይነት ነገር። ለማንኛውም ግን እግዚአብሔር አምላክ ደግሞ ሁሉን ነገር ያስተካክላል ብዬ አስባለው። ሁሉ ነገር በዚህ አይቀጥልም፣ ህይወታቸውም ይስተካከላል። ያው እንግዲህ የወደፊታቸውን ያየ ሰይጣን ዛሬ ሊቀና ይችላል። እነሱም ልጅነት ይዟቸው ነው እንጂ ይሄ ነገር ሊያጣላቸው አይገባም። ተነጋግረው መፍታት የሚችሉት ነገር ነው። ከባድ ነገር አይደለም። እንግዲህ ይሄ ነው የምለው። የራሴን ነገር ወደ ኋላ ትቼ የራሴን ንዴት ትቼ እንግዲህ እናት ያው ነው፣ ንዴቷን ዋጥ አድርጋ ጭንቀቷን የራሷን ዋጥ አድርጋ የልጆቿን ስኬት ነው እና የምትመኘው። ትንሱን ጠርቻታለሁ፣ ምክንያቱም እሷም ተናዳ አልተደዋወልም። እኔ ነኝ አሁን ዛሬ የደወልኩላት። አላዛር ሌሊቱ ሙሉ እንደዚሁ ሲጨነቅ ሲያለቅስ፣ በቃ እኔ ምንድን ነው እየገጠመኝ ያለው? አንቺም እንደዚህ ሆነሽ መጣሽ ምናምን ብሎ በቃ ሲጨነቅ ነው ያደረውና፣ እኔ ለራሴ በቃ ይሄን ነገር እንዴት አድርጌ ነው ማስተካከለው በሚለው ነገር አስቤ ነው አሁን። እዚህ መምጣቴንም አልነገርኩትም ትንሱ እንደምትመጣም አያቅም። ና ብዬ ዋለሁ። ይመጣል። ቤተሰብ አንድ ላይ ሆነን ሁሉን ነገር እናያለን። ሁሉን ነገር አብረን እናያለን። ተከታተሉን። እንጠብቃቸው። ኧረ መቆም ራሱ አደከመኝ። በኢየሱስ ስም አይመጡም እንዴ? ና እንዴት ና፣ ሰላም ነህ? ጥዬ ከቤት ወጣዋ ደ የቴዳነ እንኳን አትለም። ጠፋሽ፣ እኔ ካልደወልኩኝ አትፈልገኝም። እደወልሽልኝ ዲ እኔ ከእንቅልፌ የምነሳው አርፍጄ ነዋ። ሰላም፣ በቤተሰብ ከቤተሰብ ጋር ነው የመጣሁት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኛ አለን። እግዚአብሔር ይመስገን ደህና ነን። እንዴት ናችሁ እናንተ? እና ደህና ነን። እንግዲህ ያው ዛሬ ቤተሰብን አስቀምጬ አንተን ጠርቻለሁ። የሆነ ማወራክ ነገር ስላለኝ ነው። ታውቃለህ የመጣሁት ተከፍቼ ነው፣ ተናድጄ ነው። አንተ ጋር ለማረፍ ነበር የመጣሁት። በመጣሁበት ቀን ደግሞ አንተ ጋር ያጋጠመኝ ነገር በጣም ደስ የማይል ነገር ነው። በቃ የራሴን ልበል ወይስ የእናንተን ልበል? ምንድነው እንደዚህ የሚያደርጋችሁ ነገር? ቆይ እኔ ግራ ግብት ያለኝ በእውነት፣ አርፋለሁ ብዬ መጥቼ ሌላ ጭንቀት። አሁን እናት የኛን ጉዳይ ለማውራት ነው እንዴ? አሁን። አዎ። አምን ሰላም አጣው። የኛን ጉዳይ ታዩ። የኛ ቀስ ብሎ ራሱ ይፈታል። አሁን አንቺ ታዩ። ምን ማለት ነው? ሁኔታም ጥሩ አይደለም። በዛ ላይ ደሞ፣ በቃ ረፍታ ይፈልግሹ። እረፍት አርጊ። አደለም፣ አንድ ነገር ስም አላዛ። እረፍት ማለት እኮ አይምሮግ ሲያርፍ ነው እረፍት የምታደርገው አይደል እንዴ? አይምሮግ እኔ በቃ ራሴን አሳርፋለሁ ብዬ ስመጣ እንደገና እናንተ እንደዚህ አይነት ነገር ላይ ሲያጋጥመኝ ያልጠበኩት ነገር ነው የሆነው። ለምን ሆነ? ምንድን ነው ችግራችሁ? አረ እኔ ምንም ችግር የለብኝም። እና እኮ ይህን ነገር እኮ ለመጠየቅ ቅድሚያ እኔን መጥራት አልነበረብሽም። ቅድሚያ ማንም መጥራት ነበረብኝ እንዴ? ሰ ማውራት አለብሽ እሷን ነው እንጂ ለምታ እሷ ነው እጠይቃለሁ። መጀመሪያ አንተ ማውራት አለብኝ እኮ። እኔ ምንም ችግር የለብኝም። እኔም በስ ችግር ኖሮብኝ እኮ አይደለም ምንድን ነው እንደዚህ የሚያጣላችሁ ጉዳይ? እኔ ምን አውቃለሁ እናቴ፣ ነገሮች ለምን እንደዚህ እንደሚወሳሰቡ እራሱ አልገባኝም። በቃ ለምን እንደሆነ አላውቅም። እንግዲህ ትናንት እንኳን የተፈጠረውን ጉዳይ አንቺ አይተሽዋል አይደል እንዴ? ይሄ እኮ በጣም የሚደብር ነገር እኮ ነው፣ እግዚአብሔር ምክንያቱም እኔ ያላሰብኩት ያላቀድኩት ነገር እኮ ያው እኔ አሁን ለሊቱ ሙሉ ስትጨናነቅ እንዳደርክ አይቻለሁ። ያለህበት ነገር ጥሩ እንዳልሆነ አይቻለሁ። ይሄ ነገር ለምንድን ነው እንደዚህ እየሆነ ያለው? ቆይ ምንድን ነው? እኔ ግራ ገብቶኛል እውነት እግዚአብሔር። እንግዲህ ያው እግዚአብሔር ያውቃል እንጂ እኔ በጣም ከብዶኛል እውነት ለመናገር ምክንያቱም በቃ ታውቂያለሽ፣ ወይ እሷም ከኔ ምክንያት ይሁን የምትፈልገው፣ ከዛ ደግሞ ምክንያቶቹ የተደረደሩላት የሆኑ እኔ አላውቅም በቃ ሁሉ ነገር አስረድቻት ፈተናል አይደል እንዴ አሁን ደግሞ በዚህ እንደዚህ የሚያስቆን ነገር እኔ በቃ እኔ አላቅም እናቴ። በቃ የሆነችውን ሁኔታ ወይ እሷ በግልጽ ትናገር፣ ፍላጎቷን ትናገር እናቴ። ከእኔ ጋር መቀጠል ትፈልጋለች ወይስ መለየት ነው ትፈልገው? እኔ እሱ ማወቅ ፈልጋለሁ። እንዴ እንደዛ እማ እንድትል አይደለም እኔ የመሰለኝ አይደለም። በቃ ሰው ትናንሽ ጥቂቱንም ትልቁ እኔ አሁን እኮ ያለውን ነገር ጠይቂያችሁ እንድትስማሙ ነው እኮ ቤቢ። በእናት ምን ነካቀው እስቲ እኮ። እሺ እንዴ ነው የምንስማማው ነው እንዴ? ፍቅር እኮ እንደዚህ አይደለም እናቴ። ስንት ሁሉ ነገር እኮ ነው የሚያጋጨን። እኔ ማለት ምንድን ነው ሐሳቧ የሚለውን ነገር እኮ እሷንም እናናገራለን፣ ግን አሁን አንተ እንደዚህ አይደለም እኮ ቤቢዬ። ይኸውልህ፣ በመረጋጋት ሰከን ባለ አንደበት እራስን ሰበር አድርገን ነው ማናገር ያለብን። በቃ ስሜትህ እንዳደረገ ሆነ አትናገር። ባጥኔ በቃ እኔ የኔን ሐሳብ እኮ ነግሬሻለሁ። እኔ ያጠፋሁትም ነገር ካለ ያደረኳትም ነገር ካለ እኮ ችግር የለውም። ግን ደግሞ አዎ አጥፍቻለሁ እኮ አላጠፋሁም፣ አይደለም ሁኔታዎች መስለዋታል። ገባሽ አይደል? እውነት ነው፣ ሴት ናት። እሺ ልቀናት ትችላለች። እሺ ቀናች። እሺ ታዲያ አሁን ታዲያ ምንድነው የሚደረገው? ይህንን ነገር ራሷኑ አውሪያት። ናት እኔን ከማውራት በፊት እንደውም እሷ ነው ማውራት ያለበት። አንተ ለምንድን ነው እሺ የማትለኝ? ምንድነው ይሄን ያክል እንዴ? ለምን ነው የማትለው እሺ? እኔ ደስ ይለኛል በዛው ማለት አለው ግን ችግር እኮ በቃ ምንድነው? ግን እኔ ያልኩሽ አለውስ ነገር አሁንም አልገባሽም? አዳምጠኝ። ኧረ እናቴ፣ እኔን ስምኝ፣ እኔን ራሱ ስማኝ። አንድ ነገር ይቅርታ ካረገች በኋላ ድጋሚ ታስበዋለች፣ አታስበውም? አሁን እኮ የትናንትና ጉዳይ ብቻ ለ የሚያና ሁሉንም ብዙ ነገር ነው። ምን? ስማ ሁሉንም እንነጋገር አለ፣ ያበሳጫትንም የሚያጨናንቃትንም፣ ውስጡ ያለውንም ነገር አንተ ውስጥም ያለውን ነገር ዛሬ ፍርጥርጥ አርጋችሁ ተነጋግራችሁ፣ አንደዛ አደለም? ትስማማላችሁ። ቆይ ከኔ ውጭ ልትሆኑ ነው እንዴ? ምንድን ነው በቃ? ማላችሁ አስገቡ። አንገባም። አንቺ አውሪያት እሷን አሁን እኔ ጋር ይኸው፣ እንደፈለግሽ አሁን እሷ ያለባትን ችግር እኔ ጋር ታወራሽም ነው ታወራኛለች። እሺ እንጠብቃለሁ። እንዴ ታወራኛለች። ምን አይነት ነገር ነው? በእናታችሁ እንደው አንዱን አቀላለሁ ብሎ ሌላ ጭንቀት እንደገና። እንዴ ሽምግልና? ቆይና፣ እናት እንደዚህ ነው ማለት ሽማግሌ ሌላ ነው የፈለጋችሁት? አይደለም ሽምግልና በቃ፣ ያንቺንም ሰምቶ እኔ እሷን በስልክ ስጠራት ለስጣራት እኮ አውርቻታለሁ የተወሰነ ነገር። ምንድነው አንተ የምታካብደው? እኔ ያከበርኩ አይደለም። እና እሷ በግልጽ ላተዋሽ ትችላለች። ካላወራችኝ ደግሞ ትሄዳለች። ትሄድና እኔ አወራታለሁ። አሁን አንተ ዝም በል፣ እየመጣች ነው

እን ሰላም ነው ጠፋሽ እኮ አልጠፋሁም እ እኔ ትመጫለሽ ቪዲዮ ይዣለሁ ትመጫለሽ ብዬ ስጠብቅ በዛው ሄደሽ ትጠፊያለሽ እኔ ልታየኝ ሁላ የምትመጪው መስሎኝ ነበር እመጣለሁ ብዬ አስቤ ነበር ግን ክላስ ነበርኩ እስኪ ቤተሰብን ሰላም በይ ሰላም እንዴት ናችሁ የእኛ ወደ ቤተሰቦች እኛ እግዚአብሔር ይመስገን ደህና ነን ደህና ነን ደህና ነን እና ቤተሰብ ያው ትንሱ መታለች። ዛሬ እዚህ ጋር ለምን እንደጠራሁሽ ታውቂያለሽ? እኔ እንጃ ማሚ፣ ያው ስለጠራሽ ነው የመጣሁት። አዎ የተወሰነ ነገር አውርተናል በስልክም። ግን አንዳንድ ነገር እኔ ደስ አላለኝም። እኔም የመጣሁበትን ነገር ያው ይሄ ነው ብዬሽ አልነገርኩሽም ተበሳቅቼ ነው የመጣሁት። ለራሴ ተጨንቄ ነው የመጣሁት። እንደገና ደግሞ የእናንተን ነገር ሳይ በጣም ነው የተናደድኩት። በቃ በእውነት ለምን እንደዚህ ሊሆን ቻለ? ምንድን ነው ቆይ ችግርሽ? እስቲ አንቺ ችግርሽን ንገሪ። እኔ ምንም ችግር የለብኝም። ግን ደግሞ በቃ አላዛር አሁን ላይ የውደት የምሬ ነው ማለት ያለበትን ችግሮችን ይፍታ መጀመሪያ። ምክንያቱም እኔ የሆነ ሰላም ነን ባልን ቁጥር የሆነ ሰው ይመጣና እኔ ነው አታክ የሚያደርገው። በሱ ምክንያት አሁንም እችላለሁ ትጋዛጋ ማየት፣ እሱን ከሴት ጋር ማየት። እኔ እኮ ፍቅረኛውን እንደ ሌላ ሴት አይደለሁም፣ አይደል እንዴት ነው ፍቅረኛ ሆኜ ማሚዬ ከሌላ ሰው ጋር ማየው። እቤቱ ድረስ ሴት ልጅ ምን ትሰራለች እንዴ መገናኛ፣ ፍቅረኛው ካልሆነች፣ ጓደኛው ካልሆነች ወይ የሆነ ነገሩ ካልሆነች እንዴት ነው ሴት ልጅ ቤት ውስጥ የምትገኘው? ምን ማለት ነው? አንቺ ባትኖሪ ኖሪ ሴዛን ቀን ይህንን ነው የሆነ ነገር ባይኖራችሁ ሲጀመር ቤቱ ድረስ ቤት ውስጥ ማን አሳያት? ጓደኛሞች አልነበሩም ከዚህ በፊት እኔ አላቃትም። በሱ ህይወት ግን ለምን እንዴ እኔ ካኑ ጋር ያገኙኝ ፍሬንድሺፕ ነው። በቃ ፎቶ አነሳኝ ምናምን በቃ እንደገና ደግሞ በቃ ፎቶ ለፎቶና ለስራ ነው ያወራሁት። ስራ መስራት ስለነበረብኝ ግን በቃ እኔ ማሚ እውነት አላውቅም። ይቅርታ እኔ አንቺ ማስቸገርም አልፈልግም። ማሚ መክረሽናል ልሽ፣ የዛን ቀን አሁን መቼም ድንገት እንደመጣች እኔም አይቻለሁ። እሱም ስትመጣ በጣም ነው የደነገጠው። ማን ያሳየሽ? ለምን መጣሽ? ምናምን ብሎ በጣም ነው ደንግጦ እንትን ያላት ሆነን ለመናገር ማለት ቤት ቀይሮ ሊሆን የድሮ ቤት ሊሆን ይችላል። እንግዲህ ሰው አሳይቷት ይሆናል ጠያይቃ ሊሆን ይችላል። አሁን አንቺ መረዳት ያለብሽ ሆን ብላ እሷ ጠያይቃ ቤቱን ጠይቃ መጣ ሊሆን ይችላል። አሁን እኔ ልንልሽ የፈለኩት ምን መሰልሽ፣ እሱ አሁን ሌሊቱን ሙሉ ሲጨነቅ ነው ያደረው። ለምሳሌ ችግር ቢኖርበት፣ ካንቺ ጋር መኖር ባይፈልግ፣ ህይወት መቀጠል ባይፈልግ እንደዚህ የሚሆን ይመስልሻል? እንደዚህ እኮ አይሆንም። ሲቀጥል ደግሞ ልጅቷም ደግሞ እኔ ስትመጣ በሳቱ እኔ በጣም ነው የደነገጥኩት። ለምን በር ሲንኳኳ ትንሱ ትመጣለች። ለሷ ምግብ ምናምን እኮ እያበሳሰልኩላት ነው ምናምን ብሎ ነግሮኛል። አዎ በርስ እንኳን ከአንቺ የመጣሽ ነው የመሰለኝ ሁሉ አዎ ቪዲዮ ደግሞ አይቻልም ማሚ ቪዲዮ ማለት ይችላል አይደለ እና አንቺም ደግሞ ጥሩ ስሜት ጻኒ አሁን ራሱ አንደኛው ነው ልመጣ ነበረም ግን አንቺንም እኔ ምን ምን ውስጥ እንዳለሽ አንቺንም ቢያንስ መረዳት አለብኝ እንደ ልጅ እና ምን ታደረሽ ነው ጥለሽ የመጣሽ ቤት ምናምንና ግራ ስለገባኝ ነው እኔ ያው እንግዲህ ያለሁበትን ነገር ቀስ ብለን የእኔን ወደኋላ እናያለን የ እናንተ ነገር ነው በጣም ያሳሰበኝ እኔ ያው ትንሽ ልረፍ ብዬ ነበር ወደዚህ የመጣሁት ስመጣ ነገር ስማ፣ ምን ማለት ነው አንተ? የእኛ ነገር እንደዚህ ማለት ለምን የምትንቀው? እኔ መታረቅ አልፈለክም ነው? ፍታ ያለበትን ችግር ፍታ። እንደዚህ በዙሪያ ያለውን ነገር ፍታ። ምን ልፍታ? ያለውን ነገር ቀስ ብሎ ማውራት ምን ማለት አመጣዋት አላዛ እኔ አመጣዋት እንዴ አንተ ቤት ማንም አሁን ላይ የሚያውቀው ሰው የለም ስሚኝ አውቅ አመጣች እንግዲህ

እንግዲህ እየነገርኩሽ ነው፣ እኔ በሰዓቱ ያየሁት ድንገት እንደመጣች እሱ ራሱ ያስታውቅ ነበር አይደል? እየነገርኩሽ ነው። አንተም ደግሞ ስታስረዳት ቀስ ብለህ አስረዳት። እንዴት ብዬ ቀስ ብዬ ላስረዳት? ያለውን ነገር ቀስ ብለህ አስረዳት እኮ ያለው ነገር። እኔ ልጅቷን እንግዲህ ማሚ፣ እኔ አላቃትም። ከዚህ ቀደምም እነሱ አብረው እየሰሩ እያለ እሱን ለማሳየት የልጅቷን ስልክ ፈልጌ ደውዬላት ነው ያመጣኋት። ከዚያ ውጭ እኔ ከልጅቷ ጋር ምንም አይገናኝም የለኝም እኮ። ይህንኑ ቀስ ብለህ አስረዳት ነው። ይሄ ሰው የሌለበት ቤት ሰው አለበት። ማሚ አለች እኮ ይዛን ቀስት መጣ። ባመጣስ ብለሽ ሩቅ አታስቢ። አሃ በቃ ማሚ፣ አለቀ። አንድ ነገር እኔ ማሚ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እውነት የምሬ ነው። ለኔ ካላዛር ጋር እንኳን ብለ ያንቺ እናቴ እኔ

ነገር አልፈለኩ። ምንድን ነው ከዚህ በላይ ነገር ማፈለግ? ይሄ አረ ማሚን አክብራት በቃ ነኝ። ማሚ እውነት ልሂድ። ምን አይነት ነገር ነው ነው ከሷ ጋር ነበርኩ ማለት ነው። ደግሞ መጣች። ኤክስፒሪየንስ ስላላት ነው በቃ ትንሽ ላውራት ነው ይሄድ በመድኃኔዓለም ምን የሚያረገው ማሚ አይደለም እስቲ ትንሽ ተረጋጊ እኛ ሴቶች እኮ ብልሆች ነን አይደለም ይኸውልሽ እኔ አሁን ባይበዛብኝ ባልጨነቅ ባልበሳጥ ኖሮ ከቤት እንድቻል መጣም ነበር አውቃለሁ ስለዚህ እኛ ሴቶች ይኸውልሽ ብልሆች ነን ኑሯችንን የምናድንበት መንገድ ህይወታችንን የምናስተካክልበት መንገድ እኛ እኛ ሴቶች እውነት ብልሆች ብልሆች ነን ወንዶች የሚናገሩትን ነገር የሚያደርጉትን ነገር አሁን እኛ ጭንቅላታችን ማለት ነው። ለምሳሌ አንድ ወጥ እያቁላለች አልጋ ታነጥፍ ያለች አልጋ እያነጥፍ ቤት ጠርክ ያለች ሶስት ነገር በአንዴ መስራት እንችላለን። ወንዶች ደግሞ አንድ ነገር ከያዙ አንድ ነገር ላይ ነው ትኩረት የሚያደርጉት። አይደለም ማሚ፣ እውነት እኔ በቃ በህይወታችን ብዙ ነገር እየተባልን ነው። በእኛ በፍቅራችን በቃ ብዙ ሰው ቀንቷል። ይሄንን አስቤ ማለት ነው በቃ ሽጋ ብቻውንም በቃ ለምን 80 አይነት አትፈራረሙ? አሁን በህይወት እስከሌለች ድረስ መብቴ ነው ብዬ እሺ ብዬ ስቀበል ልጅቷ ታስፈራራኛለች። ልጅ ታስፈራራኝ? አስቁም። ከእሷ ጋር ያለህን እዛው ጨርሱ። እኔ አያገባኝም። እኔ እሷ እያለች አይደለም የመጣሁት ከእሷ ጋር ሆኖ፣ እኔ ሲደዋወልም አይቼው አላውቅም። ሰው እኮ ምንም ቢሆን አብረን እንውላለን አይደል? ካላደርጋ ሴት ስትደውልለት አይቼ አላውቅም። የሆነ ነገር እንዳለው አይቼ አላውቅም ከዚህ በፊት አሁን ግን አዳዲስ ነገሮችን ሳይ ምን ልበል? ማሚ እኔም ትዳር ውስጥ አልገባሁም። ትዳር ውስጥ እስካላስገባሁ ድረስ ግንኙነቱን ማስቆም እችላለሁ። ምን እንግርሽ? ስሚ ማሚ፣ ነገር እኮ አልተሳሳትሽ። እኔ እኮ ተሳስተሻል እያልኩሽ አይደለም። ልክ ነሽ ነው እያልኩሽ ያለሁት። እንን ስለተሰማሽም፣ ልክ ነሽ። የምታየው ነገርም ሊያሳምንሽ ይችላል። ግን እኛ ጠለቅ ብለን ውስጡን ገብተን እንነጋገርበት ነው እያልኩሽ ያለሁት። ማሚ ልጁ በንግግር ያምናል አንድ በንግግር አያምንም። ሰዎች የሆነ ነገር ሰዎች በዙሪያ ያጣ በንግግር ሰው እኮ በዚህ ያለነው ክፍለ ዘመን እኮ በንግግር ብንፈታበት ወይ በጉልበት አይደለም ቢያንስ እንኳን እኔ እንኳን ስግል እሱ ቢያንስ የሆነ እኮ እሱ መብረር ነበረበት፣ ማሚ ነገሮችን ማረጋጋት ነበረበት። እኔ ነኝ የተጎዳሁት። እኔን ለማረጋጋት ጭራሽ እሱ የሆነ ነገር ከበር ለማድረግ የሆነ ነገር ያመጣል። እንዴት ነው እንደዚህ የምንቀጥለው ማሚ? በጣም ነው ያሳሰበኝ። እኔ አልኩሽ እናቴ ከእሱ ጋር ብለይም እኔ ለኔ እናቴ ነሽ። እኔ በጣም ነው እንደዚህ ይሄንን አፍሽ ላይ ታስገቢ ብንለይ ምናምን የሚለውን የሰይጣን ጆሮ ይደፈን። ሲጨነቅ ነው ያደረው። ተንሱ እውነቴን ነው። መሀላችሁ ላይ ምን እንዳለ ጌታ ሆይ